ለመንቆረጥኩት ምክንያት ተበጣጠሰብኝ እና የገዛ ፀጉሬን በእጄ ቆረጬ። አንተስ ተበጣጠሰብኝ፣ ጸጥ የምል ይመስላል ብሎ እውነት ኖሮ ታይ። ማን ማን አገባው? ማንም አገባም በጸጉርሽ። እውነትሽ ነው ኔ ቆንጆ ማለት ነው። አእምሮ ብሻል። ዛሬ ጠፍተሽ ነበር እኮ ትላንትና ጠፍተሽ ነበር ግን ማለት ኖሮ ታይ ማለት ነው። ለምንድነው ፕሮፋይሏን ፎቶ ያጠፋችሁ ጋይስ? ትላንትና ነው አየሁት ግን ያው ኮኔክሽን ነው ይመስልኝ። እንዶሜኔጋ ኮኔክሽን ነው ይመስልኝ ጋይስ። እና ሩታ ዛሬ በአዲስ ነገር መጣለች ጋይስ። አንተ ስትበጣጠስ ታዲያ ዝም ብዬሽ ሌክ እንዴ ነው አለችው። በጥፊ ነበር ማለት አለችው። ይሄ ያው ላብሽ እኮ ነው። አሽሙር፣ አቤት ሩታ ሲጄበት። አሽሙር፣ አሽሙር፣ አሽሙር ጋይስ። ወዴት ላይ ነው ደግሞ ማሪ? ምን ያብረብሻል? እኔ ቆንጃ የፊግ ፊልተርማ የሌለው ፈን ነው የደፋብሽ የኔ ውድ ማለት ነው። እንደዚህ ፈታ በይ። እኔ ቦ በዩቲዩብ ስትመጡ ብቻ ጭቅጭቅ የሚያስጠላ እንጂ እንደዚህ ፈታ በይ። አው ኤርሜላም አትንኪ፣ በራስሽ ሙድ ነይ። አው ኤርሜላም አትንኪ አትወጣ ማለት ነው። ሴት ናችሁ አምርባችሁ። እኛ ውዶቼ፣ ሩታዬ ዛሬ ማለት ነው። አረ አስገባላችኋለሁ ቪዲዮ እንደሰማችሁ ማለት ነው። አስገባላችኋለሁ በትንሽም ብሆን ማለት ነው። እንደዚህ ማለት ነበር አለችው ይሄ ለማን ነው? አብረሽ እኮ ነው ስትበጣጠስብኝ፣ አለች እኮ። ይህማ መልዕክት ከባድ ነው፣ ጋይስ፣ ከባድ ነገር ነው። ለማንኛውም ይህኔ ውድ ይመችሽ ማለት ነው። በዩቱብ ስትመጡ ብቻ ባትጨቃጨቁ፣ ቀስ ብላችሁ ነገሮቹ በተረጋጋ መንፈስ ብትፈቱ ደስ ይለኛል። እንዲህ በበኩሌ፣ አዎ፣ እንደዛ ነገር ነው የእውነት። እና ፈታ በይልኝ እናቴ፣ እቺ አለም ማለት ነው፣ ጋይስ። ተጨናንቅንም ተደስትንም፣ ያው ናት፣ አትቀየርም። እዛው ናት። ገባችሁ አይደለ? ፌመስ መሆናችሁ አሉ ናችሁ። እዛው ናት። አው ለዛ ነው እኔ ውዶች ማለት ነው እንግዲህ ሮታን የምትወዷት ማለት ነው ላይክ አድርጉ። አላማረባትም ዛሬ በራሷ ጸጉሯ ፋብላ ለመጣችሁ የሌለው እኮ ነው። እመቤትን ከወለደች በኋላ የሌለው በደፍቶባታል። አብሮሽ ለዛ እኮ ነው ተስፋ መቁረጥ ያቃተው ጋይስ። አው ለዛ ነው ፍክሩ የገረሽበት ወዳችኋለሁ። ወድሻለሁ ሮታ